ሰላም ጤና ይስጥልን የተከበራችሁ አድማጮቻችን ከማሻ ኤፍኤም መቶ ሶስት ነጥብ ስምንት ሬዲዮ ጣቢያ የሰዓቱን ዜና ወጃችንን ወደ እናንተ እናደርሳለን። በቅድሚያም አርስተ ዜና ባለፉት ዓመታት በግብርናው ዘርፍ ተረጅነትን በማስቀረት በራስ አቅም ምርትና ምርታማነትን ለማሳደግ በተሰራው ስራ የተሻለ አፈጻጸም መመዝገቡ ተጠቆመ። የተረጋገ የፖለቲካና የኢኮኖሚ ስርዓት ለመገንባት በሚደረገው እንቅስቃሴ ውስጥ የንግዱ ማህበረሰብ ሚና የላቀ መሆኑ ተገለጸ። ሰላምን ማጽናት የሁሉም ሕብረተሰብ ቅንጅታዊ ስራ የሚጠይቅ መሆኑን የሰላም ሚኒስተር መሐመድ እንድሪስ ገለጹ። እንዲሁም የደቡብ ኮሪያ ተቀናቃኝ ፓርቲ መሪ ሊጃይ ዩኒንግ የደቡብ ኮሪያ ፕሬዚዳንት ሆነው ተመርጠዋል የሚሉት ዋና ዋናዎቹ ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር በዛብ ታደሰ ነኝ። ባለፉት ዓመታት በግብርናው ዘርፍ ተረጅነትን በማስቀረት በራስ አቅም ምርትና ምርታማነትን ለማሳደግ በተሰራው ስራ የተሻለ አፈጻጸም መመዝገቡ ተጠቆመ። የሸካ ዞን ደን አካባቢ ጥበቃና ብረት ስራ መምሪያ ወቅታዊ የግብርና ልማት ስራዎች አፈጻጸም ግምገማና የቀጣይ የስራ አቅጣጫ ዙሪያ የውይይት መድረክ በቴፒ ከተማ አካሂደዋል። በመድረኩ መልእክት ያስተላለፉት የሸካ ዞን ደን አካባቢ ጥበቃ ብረት ስራ መምሪያ ኃላፊ አቶ አይምሮ ደሳልኝ እንደገለጹት ባለፉት ዓመታት በግብር የዋናው ዘርፍ ተረጅነትን በማስቀረት በራስ አቅም ምርትና ምርታማነትን ለማሳደግ በተሰራው ስራ የተሻለ አፈጻጸም መመዝገቡን ገልጸዋል። በሊማት ትሩፋት በበጋ መስኖ ስንዴ እና በአረንጓዴ አሻራ አመራ ክብር የተሻለ አፈጻጸም መመዝገቡን የጠቆሙት ኃላፊው የቡና ምርታማነትን በተመለከተ ከባለፈው በጀት ዓመት ጋር ሲነጻጸር በትኩረት መስራት ይጠይቃል ብለዋል። የግብርና ግብዓት አቅርቦት፣ የቴክኖሎጂ አጠቃቀምና ሌሎች በዘርፉ የሚስተዋሉ ክፍተቶችን በመቅረፍ ምርትና ምርታማነትን ማሻሻል ይገባልም

ብለዋል። በመድረኩ የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞን ጨምሮ የዞን የወረዳና የከተማ መዋቅር አስተባባሪ ኮሚቴዎች የዘርፉ አመራሮችና ባለሙያዎችን ጨምሮ ባለድርሻዎችም ተሳትፈዋል። ዘገባው የሸካ ዞን መንግስት ኮሚኒኬሽን ነው። በመንግስት በኩል ለወጣቱ የተሰራጨ ብድሮች በአግባቡ በማስመለስ የሌሎችን ወጣቶችን ኢኮኖሚያዊና ማህበራዊ ችግሮችን መቅረፍ እንደሚገባ አቶ ማስረሻ በላቸው ተናገሩ። በክልሉ በቁጠባና በተዘዋዋሪ ብድር ብድር ከተሰራጨው ከ5.7 ቢሊየን ብር ውስጥ ከ1 ቢሊየን ብር በላይ ያልተመለሰ መሆኑ ተገልጸዋል። ዘገባው የባልደረባችን ቸርነት አባተ ነው። ዝርዝሩን ሄሬሜላ ታይቶ የደቡብ ምዕራብ ሕዝቦች ክልል መንግስት ስራና ክህሎት ቢሮ ሴቶችና ማህበራዊ ጉዳይ ቢሮና ኦሞ ባንክ በጋራ የወጣቶች የስራ እድል ፈጠራ ተዘዋዋሪ ፈንድ ብድር ስርጭት አመላለስና ቁጠባ አሰባሰብ ዙሪያ የምክክር መድረክ በቦንጋ ከተማ ተካሂዷል። በመድረኩ ንግግር ያደረጉት የክልሉ ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ኦሞ ባንክ የኅብረተሰቡን ማህበራዊ ችግር ለመቅረፍ የማይክሮ ፋይናንስ አቅርቦትን በማቅረብ ትልቅ ድርሻ እየተወጣ ያለ በመንግስትና በሕዝብ ባለቤትነት የሚመራ ተቋም መሆኑን ገልጸዋል። ባንኩ በክልሉ 35 ሺህ በላይ የህብረተሰብ ክፍሎችን የማይክሮ ፋይናንስ አቅርቦት ተጠቃሚ ማድረግ መቻሉን እና በቁጠባና በተዘዋዋሪ ብድር ከተሰራጨው ከአምስት ነጥብ ሰባት ቢሊዮን ብር ውስጥ አራት ነጥብ ሰባት ቢሊዮን ብር ተመላሽ የተደረገ ሲሆን አንድ ቢሊዮን ብር ያልተመለሰ መሆኑን ገልጸዋል። የኦሞ ባንክ ፕሬዝዳንት አቶ አብርሃም አላሮ ባንኩ በክልሉ አምስት ዲስትሪክቶችና አርባ ዘጠኝ ቅርንጫፎችን በመክፈት አገልግሎት እየሰጠ መሆኑን ገልጸው በማይክሮ ፋይናንስ የጀመረውን ስራ በማስፋት በኮርፖሬሽን ደረጃ ትላልቅ ስራ እየሰራ መሆኑን ተናግረዋል። ባንኩ ለወጣቶች ስራ እድል ፈጠራ ሰፊ ስራ እየሰራ ይገኛል ያሉት አቶ አብርሃም የፋይናንስ አቅርቦት ዘርፍ ችግር እየሆነ ያለው በተዘዋዋሪ ፈንድ የተሰራጨው ብድር ማስመለስ ላይ በትኩረት እንዲሰራ ጠይቀዋል። የክልሉ ስራና ክህሎት ቢሮ ኃላፊ ዶክተር አብይ አንደመው በበኩላቸው የወጣቶችና ተጠቃሚነት በሚያረጋግጥ መልኩ ባለፉት አመታት የተለያዩ ስራዎች ሲሰሩ መቆየቱን ገልጸዋል። ህብረተሰቡን በማሳተፍ የቁጠባ ባህልን በማሳደግ የወጣቶችን ተጠቃሚነት ላይ አዋጭ የሆኑ ተግባራት እየተከናወኑ መሆናቸውን ተናግረዋል። ውስን የሆነውን የመንግስት ሀብትን በአግባቡ መጠቀም እንደሚገባና በዘርፉ ተግዳሮት እየሆነ ያለው ያለው ብድር አመላለስ ዙሪያ ያለውን ችግር በመቅረፍ በዘላቂነት የወጣቱን ተጠቃሚነት ማረጋገጥ እንደሚገባ ገልጸዋል። የመወያያ ሰነድ በቢሮ ምክትልና የስራ ዕድል ፈጠራ ዘርፍ ኃላፊ አቶ ሰለሞን አየለ በኩል ቀርቦ ውይይት ተደርጎባቸዋል። የተረጋጋ የፖለቲካና ኢኮኖሚ ስርዓት ለመገንባት በሚደረገው እንቅስቃሴ ውስጥ የንግዱ ማህበረሰብ ሚና የላቀ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። የብልጽግና ጉዞአችንና የንግዱ ማህበረሰብ ሚና በሚል መሪ ሀሳብ የተዘጋጀ ክልላዊ ሰማያዊ የንግዱ ማህበረሰብ ውይይት የማጠቃለያ መድረክ በቦንጋ ከተማ ተካሂዷል። በውይይት መድረኩ ላይ የመክፈቻ ንግግር ያደረጉት የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ እንደ ሀገር የተረጋጋ የፖለቲካና የኢኮኖሚ ስርዓት ለመገንባት በሚያደርገው እንቅስቃሴ ውስጥ የንግዱ ማህበረሰብ የላቀ ሚና አለው ብለዋል። ከዚህም ባሻገር የንግድ ስራን በማሳለጥ አዳዲስ የንግድ ተቋማትን በመገንባት ለዜጎች የስራ እድል በመፍጠሩ ረገድ እየተጫወተ ያለውን ሚና አጠናክሮ ማስቀጠል እንደሚጠበቅ አስገንዝበዋል። መንግስት የነጋዴውን ማህበረሰብ መጠናከር እንዲችል የግብርና የታክስ እፎይታዎችንና የክትትል ድጋፎች ስራዎችን በማከናወን ተቋማቱ እንዲበረታታ እያደረገ ይገኛል ብለዋል። ይሁን እንጂ በነጋዴው ማህበረሰብ ዘንድ የሚታዩ ሚዛናዊነት የጎደላቸው የዋጋ ጭማሪ፣ ታክስና የስራ ግብር መሰወር፣ ምርቶችን መደበቅና የመሳሰሉ ችግሮች የተረጋጋ የገበያ ሁኔታ እንዳይፈጠሩ እያደረገ መሆኑንም አንስተዋል። እነዚህንና የመሳሰሉ ጉዳዮች ላይ ተቀራርቦ በመወያየት ችግሮች ን በማረም ሀገሪቱ የያዘችውን የብልጽግና ጉዞ ማሳካት ይጠበቃልም ብለዋል። ዘገባው የባልደረባችን ወንድሙ ከኪሎ ነው። አገሪቱ ለቴክኒክና ሙያ ስልጠና የሰጠችው ትኩረት ከዳር ለማድረስ ተግቶ እየሰራ መሆኑን የማሻ ኮንስትራክሽንና ኢንዱስትሪያል ኮሌጅ አስታወቀ። ኮሌጁ ከተቋቋመለት ዓላማ እያከናወነ ያለውን የሙያ ስልጠናና የቴክኖሎጂ ሽግግር ያለበትን ደረጃ የማሻ ሁለተኛ ደረጃ ትምህርት ቤት የ12ተኛ ክፍል ተማሪዎች ጎብኝተዋል። ዘገባው የትዕግስት በዛብ ነው። ተጨማሪ ያላት የማሻ ኮንስትራክሽንና ኢንዱስትሪያል ኮሌጅ ምክትል አሰልጣኝ አመራር ልማት ስራ ሂደት አስተባባሪ አቶ ዘሪሁን ኃይሌ እንደገለጹት ኮሌጁ በ2007 ዓ.ም ተቋቁሞ በአራት የሙያ ዘርፎች የማሰልጠን ስራውን መጀመሩን አስታውሰዋል። አሁን ላይ በአስር የተለያዩ የሙያ ዘርፎች ከአንድ ሺህ በላይ ሰልጣኞችን አሰልጥኖ በርካቶችን የሙያ ባለቤት በማድረግ በመንግስትና መንግስታዊ ባልሆኑ ተቋማት እንዲሁም በግል ወደ ስራ ማስገባት መቻሉን ተናግረዋል። የማሻ ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪዎች ኮሌጁን እንዲጎበኙ የተፈለገበት ዋና ዓላማ ኮሌጁ እያከናወነ ያለውን የፈጠራና የቴክኖሎጂ ሽግግር ስራን በአካል በማየት ለቀጣይ የሙያ ስልጠና ለመውሰድና ለሌሎችም ግንዛቤ እንዲፈጥሩ ለማስቻል ታስቦ የተዘጋጀ መሆኑን ገልጸዋል። የማሻ ከፍተኛ ሁለተኛ ደረጃ ትምህርት ቤት ምክትል እርሰ መምህር አቶ ትግሉ እሞ በበኩላቸው ተማሪዎቹ የሙያና የቴክኒክ ኮሌጅ መጎብኘታቸው የተለያዩ የፈጠራ ስራን በማየት ለሙያ ስልጠና ያላቸው ያላቸው ግንዛቤ እንዲጨምር ፋይዳው ከፍተኛ ነው ብለዋል። በጉብኝቱ ወቅት ካነጋገርናቸው ናቸው ተማሪዎች መካከል ተማሪ በረከት ጥላውንና ምንተስኖት አድነው እንደገለጹት ኮሌጁ ከጠበቁትና ከገመቱት በላይ የፈጠራና የቴክኖሎጂ ሽግግር እያከናወነ በመሆኑና ወደ ሌሎችም ተጠናክሮ እንዲቀጥል ተናግረዋል። በአካባቢው ላይ በርካታ የፈጠራ ስራዎች ኮሌጁ እያከናወነና በዚህም መደሰታቸውን የገለጹት ተማሪዎቹ ወጣቱ ትውልድ ተቋሙን በሚገባ ተረድቶ የሙያ ባለቤት መሆን እንዲችሉ ተማሪዎቹ መልእክታቸውን አስተላልፈዋል። ተማሪዎቹ ከጎበኙት ቦታዎች የጋርመንት፣ አውቶሞቲቭ፣ ኢንፎርሜሽን ቴክኖሎጂን ጨምሮ ሌሎችንም ጎብኝተዋል። በሚዛን አማን ከተማ የተጀመረው የኮሪደር ልማት ስራ እንዲፋጠን ድጋፋቸውን እንደሚያጠናክሩ የከተማው ነዋሪዎች ገለጹ። ነዋሪዎቹም የከተማዋን ገጽታ እየቀየረ ያለውን የኮሪደር ልማት የእግረኛን መንገድ በማስፋትና የመናፈሻ አገልግሎትን ማስፋት ያስቻለ ሰው ተኮር ፕሮጀክት ነው ብለዋል። ልማቱ በተሳካው ሁኔታ እንዲፋጠን ድጋፋቸውን እንደሚያጠናክሩ አስታውቀዋል። እስካሁን የተጠናቀቁ የኮሪደር ልማት ስራዎች የትራንስፖርት እንቅስቃሴን በማቀላጠፍ የተሽከርካሪ አደጋን መቀነስ እንደሚያስችል የተናገሩት አስተያየት ሰጪዎቹ ተጠናክሮ እንደሚቀጥልም ጠይቀዋል። የሚዛናማን ከተማ አስተዳደር ከንቲባ ኢንጂነር ሰለሞን ለዊ በከተማዋ ከተጀመረው የአንድ ኪሎ ሜትር የኮሪደር ልማት ስራ የጎርፍ መፍሰሻ፣ የአረንጓዴ ልማትና የእግረኛ መንገድ ስራው በመጠናቀቅ ላይ ይገኛል ብለዋል። በኮሪደር ልማት ስራ ህብረተሰቡ ጉልህ አስተዋጽኦ እያበረከተ መሆኑን ጠቅሰው የተጀመሩትን በቅርብ ጊዜ ውስጥ በማጠናቀቅ ቀጣዩን የኮሪደር ልማት ምዕራፍ ለማስጀመር ከከተማው ህብረተሰብ ጋር በመቀናጀት ርብርብ እየተደረገ መሆኑን አብራርተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በፍርድ ቤቶች ቀልጣፋና ሚዛናዊ የዳኝነት ስርዓት እንዲኖር የዳኞችን የመወሰን አቅም ማሳደግ እንደሚገባ ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጠቅላይ ፍርድ ቤት ከሸካዞ ከፍተኛ ፍርድ ቤት ጋር በመተባበር ለወረዳና ከተማ አስተዳደር ፍርድ ቤት ፕሬዝዳንቶችና ዳኞች ሲሰጥ የቆየው ስልጠና ተጠናቋል። ዘገባው የባልደረባችን አስቻለው አየለነው ዝርዝሩን ሀና ግርማ። በዚህ ስልጠና ላይ የተሳተፉ ፕሬዝዳንቶችና ዳኞች ስልጠናው በፍርድ ውሳኔ አሰጣጥ ሂደት ውስጥ የሚስተዋሉ የወጥነት ችግሮችን በመቅረፍ ግልጽ፣ ሚዛናዊና ጥራት ያለውን የፍርድ አገልግሎት ለመስጠት የሚያግዝ እንደሆነ ገልጸዋል። የፍታብሔር ክስ መስማትና አያያዝ እንዲሁም የወንጀል ክስ መስማትና ስለ ያለ ተደራራቢ ወንጀሎች እና በሌሎች ተያያዥ ጉዳዮች ላይ ትልቅ ውይይቶችን በማድረግ የተሻሉ ግንዛቤዎችን ጭምር እንዳገኙ ሰልጣኞቹ ጠቁመዋል። ተመሳሳይ ስልጠናዎችን በማጠናከር ተደራሽ ከማድረግ አንጻር ትኩረት ማድረግ እንደሚያስፈልግ ያነሱት ተሳታፊዎቹ ከስልጠናው ያገኙትን እውቀት ተግባራዊ ከማድረግ አንጻር ዝግጁ ስለመሆናቸው ገልጸዋል። በፍርድ ቤቶች የተገልጋዮችን እርካታ በማሳደግ እና በአገልግሎት አሰጣጥ ሂደት ያሉትን ችግሮች በመፍታት ታማንነት ያለውን ውሳኔ ለመስጠት ጠቃሚ ስልጠና መሆኑን የገለጹ የገለጹት ደግሞ የክልል ጠቅላይ ፍርድ ቤት የትምህርትና ስልጠና ዋና ዳይሬክቶሬት አቶ አፈወርቅ ተክሌ ናቸው። የሸካ ዞን ከፍተኛ ፍርድ ቤት ምክትል ፕሬዝዳንት የሆኑት አቶ ተሾሚ ያስረስ በስልጠናው ማጠቃለያ ወቅት እንደገለጹት በፍርድ ቤቶች ቀልጣፋ ሚዛናዊና ወጥ የሆነ የዳኝነት ስርዓት እንዲኖር ቅድሚያ የዳኞች የመወሰን አቅምን ለማሳደግ የተዘጋጀ ስልጠና በመሆኑ ተግባራዊ ከማድረግ አንጻር ትኩረት መስጠት ያስፈልጋል ብለዋል። ለተከታታይ ሶስት ቀናት በተሰጠው በዚህ ስልጠና ላይ የክልሉ ጠቅላይ ፍርድ ቤት የትምህርትና ስልጠና ዋና ዳይሬክቶሬት አቶ አፈወርቅ ተክሌ የሸካ ዞን ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አቶ ተሾሚ አስረስን ጨምሮ የወረዳና የከተማ አስተዳደር ፍርድ ቤት ፕሬዝዳንቶችና ዳኞች ተሳትፈዋል። በትንታኔ ወደ ያዝነው ዜና ስናልፍ ከ130 ሚሊዮን ብር በላይ ወጪ በ2016 በጀት ዓመት ግንባታው የተጀመረው የማሻ ወረዳ አስተዳደር ጽሕፈት ቤት ባለ ሶስት ወለል ህንጻ ከ50 በመቶ በላይ መጠናቀቁ ተገለጸ። በህብረተሰቡ ተሳትፎና በመንግስት ድጋፍ እየተገነባ ያለው ህንጻው ሲጠናቀቅ የተቀላ እንደተሳጠፈ አገልግሎት ለህዝቡ ተደራሽ ለማድረግ ሚናው የጎላ መሆኑ ተጠቁሟል። ዘገባው የባልደረባችን ትግስት በዛብህ ነው። ተጨማሪ ያላት በጉዳዩ ያነጋገርናቸው የማሻወረዳ አስተዳዳሪ አቶ መስፈን አዳሾ እንደገለጹት በህብረተሰቡ ተሳትፎ በ139 ሚሊዮን ብር እየተገነባ ያለው የአስተዳደር ህንጻ ግንባታው ሲጠናቀቅ በውስጡ ለተለያዩ አገልግሎቶች የሚውሉ ክፍሎችን የያዘ በመሆኑ መንግስታዊ አገልግሎትን ለተገልጋዩ በአንድ ማዕከል ለመስጠት ከፍ ከፍተኛ ድርሻ አለው ብለዋል። አጠቃላይ ውል የተገባ በ139 ሚሊዮን ነው። ኦልሞስት 2016 ግንቦት ወር ላይ ነው የተጀመረው። ባለው ሁኔታ ላይ ይህ ህንፃ ጀመረበት አንስቶ እስካሁን ባለው ሁኔታ ወደ በሁለት ዓመት ያልቃል ተብሎ ነው የሚገመተው። ከዚህ ጋር ተያይዞ አሁን ያው እንዳያችሁት ከክፍያም አንጻር አድቫንስ ፔመንት ወደ 27 ሚሊዮን አካባቢ የተከፈለበት ሁኔታ አለ። ሁለተኛ ላይ ደግሞ የመጀመሪያ ክፍያ ሰርቲፌት ተዘጋጅቶ መጥቶ እንደዚሁም ወደ 35 ሚሊዮን አካባቢ ተከፍሏል። አሁን ባለው ሁኔታ ላይ የሁለተኛ ዙር የስራው ያለበት ሁኔታ በባለሙያ ተገምግሞ ፔመንት ሰርቲፊኬት ሰርቶ የመጣበት ሂደት ነው ያለው ህንጻው ስጠናቀቅ ለወረዳ ህዝብ የሚያበረክተው አስተዋጽኦ አንደኛ የህዝብ መሰብሰቢ አዳራሽ አለው። ቢያንስ ወደ ሰባት መቶ ምናምን ሊይዝ የሚችል አዳራሽ ያሉት ምቹ የሆነ ቢሮዎች አሉት ከታች እንደዚሁም ካፕቴሪያና ሌሎች ነገሮች አሉ ፕላስ ደግሞ ለከተማ ትልቅ ውበት ነው። የሸካ ዞን ከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊና የኮንስትራክሽን ዘርፍ ኃላፊ አቶ ካዳነ ከሲቶ ተቋማቸው በዞኑ በሁሉም አካባቢዎች በመንግስትና በግሉ ዘርፍ እየተገነቡ ያቀረቡ ያሉትን ግንባታዎች የክትትልና የቁጥጥር ስራውን በበላይነት እየመራ እንደሚገኝ ተናግረው ከእነዚህም መካከል በርካታ ክፍሎችንና የስብሰባ አዳራሽ የያዘው የማሻ ወረዳ አስተዳደር ባለሶስት ወለል ህንጻ ግንባታ ያለበትን ደረጃና የግንባታ ጥራትን በሚመለከትም የቅርብ ክትትል እየተደረገበት እንደሚገኝ አብራርተዋል። የማሻ ወረዳ አስተዳደር ህንጻ በይዘቱ ባለሶስት ወለል ህንጻ ነው። የምድርና ሁለት ፎቅ ማለት ነው። የምድሩ ቤትና የመጀመሪያው ፎቅ ለቢሮ አገልግሎት ነው የሚውለው። አብዛኛዎች የጽህፈት ቤቶች እዛ አካባቢ ይገባሉ። የመጨረሻው ወለልና ሁለተኛው ወለል አዳራሽ ነው የሚሆነው። አዳራሹ ከ 7 መቶ በላይ ሰው በአንድ ማስተናገድ የሚችል ነው። ከግንባታው አካሄድ አንጻር በጥሩ ጥራትና ፍጥነት ነው እየሄደ ያለው። ከክትትል አንጻር መምሪያችን ለፕሮጀክቱ ልዩ መሀንዲስ መድቦ ክትትል እያደረገ ነው። የግንባታውን ጨረታ አሸንፈው በሁለት አመት ውስጥ ለማጠናቀቅ ውል የገባው ስራ አስኪያጅ ወልደምህረት ሀፍቱ እንደገለጹት በተገባው ውል መሰረት ግንባታው ለማጠናቀቅ በጥሩ አፈጻጸም ላይ እንዳለ ገልጸው የወረዳው መንግስትና የሚመለከታቸው አካላት ድጋፍና ክትትል ጠንካራ መሆኑንም ጭምር ተናግረዋል። በሁለት አመት ይጠናቀቃል ብለን ነው። የወረዳው መንግስት ያው እየተባበረ ነው በጣም ማለት ባለው አቅም እየተባበረ ነው። አስተዳደር ህንጻው መገንባት በጠባብና በኪራይ ቤት ሁነው የመንግስት አገልግሎት ለሚሰጡ ተቋማት ወጪን ከመቆጠብ አልፎ የተቀላጠፈ ስራ እንዲሰሩ እድል እንደሚፈጥር አንዳንድ ያነጋገር ናቸው የወረዳው ባለሙያዎቹ ተናግረዋል። ባለጉዳይ ብዙ ባለጉዳይ ያስተናግዳል። ማሻ ወረዳ አስተዳደር ጽህፈት ቤት እኛ ራሳችን እንወጣለን። ሌላ ከውጭ የመጣውን ሰው አስቀምጠን ጉዳዩ እንዲፈጸም የምናደርግበት ጊዜም አለ። በጣም ተጨናንቀን ነው የምንሰራው። ይህንን ስራ ደግሞ ይቀርፋል ብለን ነን የምናስበው ማሻ ወረዳ አስተዳደር ግንባታ የተጀመረ ስላለ የችግራችን ግንዛቤ ውስጥ ገብቶ ባፋጠነ ሁኔታ ስራው አልቆ ወደ ስራ እንዲገባ እንዲደረግ ራሱ ምንማጸናል። ሰባቱን አንድ ክላስ የምንኖረው ያው ባለ ጉዳይ በመጣበት ሰዓትም ያው ተራ በተራ የወጣ የምናስተናግደው ና ፀሐይ ባለበት ሰዓት በጣም ሙቀት አለ። ሆኖም ተራ በተራ ተጋፍተን አንዱ ወጥቶ አንዱ ገብቶ እየሰራን እንገኛለን። እየሰራን ያለ ነው ና ያው አሁን እያሰብን ያለ ነው። አዲሱ ህንፃ ላይ ገነባ ግንባታው ጀምረዋል። እሱ ስጠናቀቅ ሰፊ ቢሮም እናገኛለን። ባለጉዳዮችንም በበቁ ሁኔታ እናስተናግዳለን። የምን

በዚሁ ግንባታ ስራ እድል ከተፈጠረላቸው ሰዎች መካከል ወጣት ኤፍሬም ተስፋዬ በሚያገኘው ገቢ ከራሱ አልፎ ቤተሰቦቹን እየረዳ መሆኑን ተናግሮ በቀጣይም ከዚህ ያገኘውን ልምድ በመጠቀም የተሻለ ስራ እንደሚሰራም ተናግሯል። ይህን ስራ ከጀመርኩ በኋላ ያው ቤተሰቦቼን መርዳት ጀምሬያለው ማለት ነው። ከዚህ በፊት ያው ስራ አልነበረኝም። በተለያየ በራሪ ስራዎችን ነበር የሚሰራው። አሁን ይሄ ድርጅት ስራ ከጀመረ በኋላ በቋሚነት ተቀጥሬ እየሰራሁ እገኛለሁ ማለት ነው። የተለያዩ ገቢዎችንም እያገኘሁ ቤተሰቦቼንም ራሴንም እየረዳሁ እገኛለሁ። እንሰት በቆላማ የአየር ጸባይ መልማት እንዲችል የተደረገው ምርምር ውጤታማ መሆኑን የደቡብ ኢትዮጵያ ግብርና ምርምር ኢንስቲትዩት ገለጸ። እንሰትን ከቆላማ አካባቢዎች ጋር በማላመድ ከፍተኛ ፀሐይ አግኝቶ በአጭር ጊዜ ብዙ ምርት እንዲሰጥ ማድረግ መቻሉን የኢንስቲትዩቱ ዳይሬክተር ዶክተር አብዮት መብራቴ ተናግረዋል። ያረካ ግብርና ምርምር ማዕከል በቆላማ አካባቢዎች ባደረገው ምርምር በሁለት ዓመት ከግማሽ ውስጥ መድረስ የሚችል የእንሰት ዝርያ ማሻሻሉን አሳውቀዋል። ተቋማቸው በእንሰት ዙሪያ የሰራው ጥናት በምርት መጠንና የሚበቅልበትን ስነ ምህዳር በመለየት ረገድ አዲስ ግኝት ማምጣቱንም ተጠቅሷል። እንሰት አሁን ከሚበቅልበት ስነ ምህዳር ውጪ ለማላመድ የሚያስችል ምርምር በልዩ ትኩረት እያከናወኑ መሆናቸውን የገለጹት ደግሞ የአረካ ግብርና ምርምር ማዕከል ዋና ዳይሬክተር ዶክተር ገነነ ገዘሃኝ ናቸው። ዘገባው የግብርና ሚኒስቴር ነው። ሰላምን ማጽናት የሁሉም ህብረተሰብ ቅንጅታዊ ስራ የሚጠይቅ መሆኑን የሰላም ሚኒስትር መሐመድ እንድሪስ ገለጹ። የሰላም ሚኒስትር መሐመድ እንድሪስ በአገራዊ የሰላምና ጸጥታ ጉዳዮች ዙሪያ ከመገናኛ ብዙሀን ጋር ቆይታ አድርገዋል። የኢትዮጵያ ዜና አገልግሎትን ዘገባ ልጅ አለማሞ። ሚኒስትሩ እንደገለጹት በኢትዮጵያ ዘላቂ ሰላምን ለማስፈን በተከናወኑ ተግባራት ውጤቶች ተገኝተዋል። ሰላምን ለማጽናትም ሁሉም ተቀናጅቶ የመስራት ኃላፊነት እንዳለበት የገለጹት ሚኒስትሩ በአሁኑ ወቅት ባህላዊ የግጭት አፈታት ስርዓቶችን ለሰላም ግንባታ ለመጠቀም ትኩረት መሰጠቱን አንስተዋል። በዚህም ባህላዊ የግጭት አፈታት ስርዓቶችን በ ጥናት በማወቅና በመደገፍ ተቋማዊ በማድረግ የሰላም መሳሪያ አድርጎ ለመጠቀም እየተሰራ ነው ብለዋል። የሰላም መዋቅሮችን አቅም በማሳደግ ህብረተሰቡ ለሰላም ግንባታ የበለጠ ሚናውን እንዲወጣ የሚያደርጉ ምቹ ሁኔታዎች እየተፈጠሩ መሆኑንም አመላክተዋል። መንግስት ለሰላም ያለውን ቁርጠኝነት እያረጋገጠ መምጣቱን ያመላከቱት ሚኒስቴሩ የሰላም እጦት አጋጥሞ በነበረባቸው ክልሎችም መንግስት ሰላምን ለማስፈን በርካታ ተግባራትን ማከናወኑን አንስተዋል። በዚህም በትግራይ ክልል ዘላቂ ሰላምን ለማምጣት በተደረገው ብስለት የተሞላበት ጃ እርምጃ የፕሪቶሪያ የሰላም ስምምነት መፈረሙ በክልሉ ሰላም መምጣቱንና ህብረተሰቡም ወደ መደበኛ ህይወቱ መመለሱን ጠቁመዋል። አሁንም መንግስት ያለው ፖለቲካዊ ቁርጠኝነት ክልሉ ሰላም ሆኖ የሚቀጥልበትና በልማት ስራዎች ላይ ያለው ርብርብ እንዲጠናከር ማስቻሉን ተናግረዋል። በአማራ ክልልም አጋጥሞ የነበረውን የሰላም ችግር ለመፍታት በተሰሩ ስራዎች ህብረተሰቡ ሁኔታውን በመረዳትና ማንኛውም አካል አለኝ የሚለውን ጥያቄ በሰላማዊ መንገድ ማቅረብ እንዳለበት በመገንዘቡ ሰላሙ እየተረጋገጠ መምጣቱን ጠቅሰዋል። የተገኙ ውጤቶችን በማጠናከር ቤተሰቡ ተገቢውን አገልግሎት ለመስጠት ሰላምና ጸጥታን ለማጽናት የሚያስችሉ ተግባራት ተጠናክረው መቀጠላቸውን ገልጸዋል። በኦሮሚያ ክልልም መሳሪያ ታጥቀው ጫካ የገቡ ቡድኖች የሰላም ጥሪን ተቀብለው መመለሳቸውን ጠቅሰው የክልሉ መንግስት እስከ ታችኛው መዋቅር ድረስ ጠንካራ ስራ በመስራት የሰላም ሁኔታን እንዲረጋገጥ ማስቻሉን ተናግረዋል። በሌሎች ክልሎችም ዘላቂ ሰላምን ለማስፈን የተከናወኑ ተግባራት ውጤት የተገኘባቸው መሆኑን ገልጸው አሁን ላይ በኢትዮጵያ አስተማማኝ ሰላም መኖሩን አብራርተዋል። ግጭቶችን አስቀድሞ ለመከላከል ግጭት አመላካች ጠቋሚ ቴክኖሎጂዎችን የማልማት ስራ ከተለያዩ ተቋማት ጋር በመሆን እየሰራ መሆኑንም አክለዋል። በወሰን ተሻጋሪ የበጎ ፍቃድ አገልግሎት ስራዎች ወጣቶች የጋራ ትርክትን ለመገንባትና ሀገራዊ መግባባትን ለመፍጠር የበኩላቸው ሚና እየተወጡ መሆናቸውን ተናግረዋል። ጸድቀው ተግባራዊ ሲደረጉ የቆዩ አንዳንድ የምርትና የፍተሻ ደረጃዎችን በመከለስ ኤክስፖርትን የማሳደግ ስራ እየተሰራ መሆኑን የኢትዮጵያ ደረጃዎች ኢንስቲትዩት አስታወቀ። የኢትዮጵያ ደረጃዎች ኢንስቲትዩት ዳይሬክተር ዶክተር መሰረት በቀለ እንደተናገሩት ተግባራዊ ሲደረጉ የቆዩ አንዳንድ የምርት የፍተሻና የስርዓት ደረጃዎችን በመከለስ ቴክኖሎጂውን ያማከለ እንዲሆኑ የማድረግ ስራ እየተሰራ መሆኑ ተገልጿል። ተግባራዊ እየተደረጉ ያሉና የአገልግሎት የጊዜ ገደባቸው ተጠናቆ የተከለሱ የምርት የፍተሻና የስርዓት ደረጃዎች የአገሪቱን የኤክስፖርት ንግድ እያሳደጉ ነው ያሉት ዳይሬክተሯ የጸደቁ ደረጃዎችን ተግባራዊ በማድረግ ኢኮኖሚያዊ የእድገት አቅጣጫዎችን እውን ማድረግ ስራ እየተሰራ ነው ብለዋል። ደረጃዎቹ በተለያዩ ምክንያቶች ተከልሰው ሀገራዊ እድገትን እንዲያፋጥኑ ቴክኖሎጂውን የዋጁ እንዲሆኑ እየተደረገ ነው ሲሉ ተናግረዋል። ደረጃዎች የተያዘላቸውን የአምስት ዓመት አገልግሎት የጊዜ ገደብ ሲጠናቀቅ ይከለሳሉ። በተጨማሪም የምርትና የፍተሻ ደረጃዎች ከዓለም አቀፍ ደረጃዎች ጋር ለማጣጣም፣ ሀገርን ከዓለም ነባራዊ ሁኔታ ጋር ለማመቻቸት፣ ከቴክኖሎጂ ለውጦች ጋር እንዲጓዙ ለማድረግ ጥራትና ደህንነታቸውን ለማሻሻል ይከለሳሉ። የመከለስ ስራም እየተሰራም ነው ሲሉ አብራርተዋል። የጸደቁ የምርትና የፍተሻ ደረጃዎች ተግባራዊነትን ክትትልና ቁጥጥር በማድረግና መከለስ የሚገባቸውን በመከለስ ኤክስፖርትን የማስፋፋት የንግድ ተወዳዳሪነትን የማሳደግ ጥራትን የመጨመር ስራ እየተሰራ ነው ሲሉ ጠቁመዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። የኢትዮ ቤልጅየም የቢዝነስ ፎረም ኢትዮጵያ ያላትን ሰፊ የኢንቨስትመንት ሳምንት አማራጮች እንድትመለከት አስችሎናል ሲሉ የቤልጅየምና ሉክዘምበርግ ንግድ ምክር ቤት ዋና ስራ አስፈጻሚ ቶማስ ደውሊ ገለጹ። የኢትዮ ቤልጅየም የቢዝነስ ፎረም ግንቦት 25 ቀን 2017 ዓ ም ከፍተኛ የመንግስት የስራ ኃላፊዎችና አምባሳደሮች በተገኙበት በአዲስ አበባ ከተማ መካሄዱ ይታወሳል። ዘገባው የኢትዮጵያ ዜና አገልግሎት ነው። ዝርዝሩን ሄሬሜላ ታይቶ በፎረሙ ኢትዮጵያውያንና ከቤልጂየም የመጡ በተለያዩ የኢንቨስትመንት ዘርፎች የተሰማሩ ነጋዴዎች ምርቶቻቸውንና አገልግሎታቸውን አስተዋውቀዋል። በማጠቃለያው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤትና የቤልጂየም ንግድ ምክር ቤት በተለያዩ መስኮች በጋራ መስራት በሚችሉባቸው ጉዳዮች ላይ የመግባቢያ ስምምነት ተፈራርመዋል። የቤልጂየም እና የሎንጊዘንበርግ ንግድ ምክር ቤት ዋና ስራ አስፈጻሚ ቶማስ ደቡል በዚህ ወቅት ፎረሙ ኢትዮጵያ በፈጣን ኢኮኖሚያዊ እድገት ላይ መሆኗንና ያላትን ሰፊ የኢንቨስትመንት አማራጮች እንድንመለከት አስችሎናል ብለዋል። ከኢትዮጵያውያን ነጋዴዎች ጋርም ይበልጥ እንድንተዋወቅና የልምድ ልውውጥ ለማድረግ ትልቅ እድል እንደፈጠረላቸውም አመላክተዋል። ስምምነቱ በሀገራቱ መካከል ያለውን የንግድና ኢንቨስትመንት እድሎች ለማሳደግና ለማስተዋወቅ የሚያስችል መሆኑንም ገልጸዋል። በግብርና፣ በታዳሽ ኃይል፣ በኢንፎርሜሽን ቴክኖሎጂ፣ በጤና፣ በሌሎች ዘርፎች ላይ ለመሰማራት ፍላጎት እንዳላቸው አመላክተዋል። የአዲስ አበባ ንግድና የዘርፍ ማህበራት ምክር ቤት ፕሬዚዳንት ዛህራ መሀመድ በበኩላቸው አዲስ ቻምበር በሀገራቱ ነጋዴዎች መካከል እንደ ድልድይ ሆኖ የማገናኘት ሚናዎችን ይወ ጣል ብለዋል። ስምምነቱ ኢትዮጵያ ከቤልጂየምና ከሉንግዘምበርግ ጋር ያላትን የቢዝነስ ትስስር ወደ ላቀ ደረጃ የሚያሸጋግር መሆኑን ተናግረዋል። በቀጣይ የቤልጂየም ባለሀብቶች በኢትዮጵያ ያለውን የኢንቨስትመንት ዕድል እንደሚጠቀሙና የንግድ ለንግድ ግንኙነት እንዲጠናከር ምክር ቤቱ ምቹ ሁኔታ እንደሚፈጥር ተናግረዋል። ኤፍኤም አዲስ 97.1 የተመሰረተበትን 25ኛ ዓመት የባህልና ስፖርት ሚኒስትር ዴታ ረዳት ፕሮፌሰር ነብዩ ባዩ ና የኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ በተገኙበት በተለያዩ ሁነቶች ተከብረዋል። ኢቢሲ ወደ ይዘት በሚል ከዚህ ዓመት መጀመሪያ ወር አንስቶ 2569 የሚል ፕሮጀክት ቀርጾ እየተገበረ እንደሚገኝ የተቋሙ ዋና ስራ አስፈጻሚ ጌትነት ታደሰ ተናግረዋል። ኢቢሲ ባለፉት 25 ዓመታት በኤፍኤም በቴሌቪዥን 60 ዓመታትን እንዲሁም ዘጠና ዓመታትን በኢትዮጵያ ሬዲዮ ቀዳሚ የመረጃ ምንጭ ሆኖ እየሰራ መሆኑን አንስተዋል። ኤፍኤም አዲስ በአገር ውስጥ ያሉ ኤፍኤም ጣቢያዎችን ያዋለደ ቀዳሚ ኤፍኤም ነው ሲሉ ዋና ስራ አስፈጻሚው ተናግረዋል። ከጣቢያው በኋላ ለተመሰረቱት የሬዲዮ ጣቢያዎች በሰው ኃይል በግብዓትና በተለያዩ መንገዶች በመደገፍ አሁን ለደረሱበት ደረጃ የአንበሳውን ድርሻ እንደተወጣም አያይዘው ገልጸዋል። ኤፍኤም ምስረታው ከተማ ተኮር ቢሆንም ተጨማሪ ይዘቶችን በመፍጠር ና የተለያዩ የተለያዩ የስርጭት አማራጮችን በማስፋት ከተማና ገጠርን የማስተሳሰር ሚና ፈጥሯል ብለዋል። የባህልና ስፖርት ሚኒስትር ዴታ ረዳት ፕሮፌሰር ነቢዩ ባዩ በበኩላቸው ኤፍኤም አዲስ ለኢትዮጵያ ኪነ ጥበብ ማደግ ባለውለታ መሆኑን ተናግረዋል። በሙዚቃ፣ በቲያትር፣ በማህበራዊ ባህላዊና ሁሉን አቀፍ የኪነ ጥበብ እድገት ላይ አበርክቶ ማድረጉንም ጠቅሰዋል። ዘገባው የኢቲቪ ነው። ውድ አድማጮቻችን ከውጭ ወደ ያዝነው ዜና ስናልፍ የደቡብ ኮሪያ ተቀናቃኝ ፓርቲ መሪ ሊ ጃይ ዩንግ የደቡብ ኮሪያ ፕሬዝዳንት ሆነው ተመርጠዋል። የ61 ዓመቱ ተመራጩ ፕሬዝዳንት በሀገራቸው ሰላምና ዲሞክራሲን ማስፈን ዋነኛ ስራቸው መሆኑን ተናግረዋል። በምርጫው ወደ 50 በመቶ ድምፅ ያገኙት ሊ ሀገራቸው ከጎረቤት ሰሜን ኮሪያ ጋር የገባችበትን ውጥረት ለማርገብ እንደሚሰሩ ቃል ገብተዋል። ከአሜሪካ ጋር ያለውን የቀረጥ ውዝግብ መፍታትና የሕዝብን አንድነት ማስጠበቅ ዋነኛ ስራቸው ይሆናል። የውጭ ዲፕሎማሲ፣ የተረጋጋ ፖለቲካ ዲሞክራሲና በቀጠናው ሰላም ማስፈን የሚፈተኑባቸው ስራዎች ናቸው። የቀድሞ የአገሪቱ ፕሬዝዳንት ዩንሱክ ሀገሪቱን በወታደራዊ ህግ ለመምራት ማሰባቸውን ተከትሎ ከስልጣን መነሳታቸው ይታወሳል። እርሳቸውን ተክተው ፕሬዝዳንት የሆኑት ሊም ከፊታቸው በርካታ የቤት ስራ ይጠብቃቸዋል ነው የተባለው። ዘገባው የአራዳ ኤፍኤም ነው። ውድ አድማጮቻችን፣ ለሳቱ የያዝናቸው ዜናዎች የተከታተላችሁትን ይመስላሉ። ዜናዎቹን በመምራት በኩል እኔ በዛብህ ታደሰ ነበርኩ። ከቀሪ የሬዲዮ ጣቢያችን መሰናዶዎች ጋር መልካም ቆይታ